የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የማዕከላዊ ኢትዮጵያ ክልልን የስድስተኛ ክፍል ማጠቃለያ ፈተና አስጀመሩ። ፕሮፌሰር ብርሃኑ በዚህ ወቅት ከስርቆትና ከማጭበርበር በጸዳ መልኩ ጠንክራችሁ ፈተናችሁን ስሩ በማለት ለተማሪዎች መልእክት አስተላልፈዋል። ተማሪዎች በራሳቸው የመተማመን አቅማቸውን በማሳደግ ተወዳዳሪ ዜጋ ሆኖ በሀገሪቱ እድገት ላይ አሻራቸውን ማሳረፍ እንዲችሉ ሚኒስትሩ አበረታተዋል። በተጨማሪም ሚኒስትሩ በሽንሺቾ ከተማ በብራይት ቪዥን ቅድመ አንደኛ ደረጃ ትምህርት ቤት ለህጻናት እየተሰጠ ያለውን ትምህርት ምልከታ አድርገዋል። አምስተኛው የፋና ላምሮት የአሸናፊዎች አሸናፊ የድምፃውያን ውድድር ነገ ይጀመራል። በውድድሩ የምዕራፍ 17፣ 18ና 19 አሸናፊዎች እንደዚሁም ምርጥ አራት ተሰናባች ዳግም ተመልሰው በአጠቃላይ 16 ተወዳዳሪዎች ይሳተፋሉ። ለአሸናፊዎች አጠቃላይ ከ33 ሚሊዮን ብር በላይ ሽልማት የተዘጋጀ ሲሆን ዋንጫና የአዲስ ወጥ ሙዚቃ ሽልማትም ተዘጋጅቷል። የዕለት አቀራረብ ላይ መሰረት በሚያደርገው የፋና ላምሮት የአሸናፊዎች አሸናፊ ውድድር በየሳምንቱ አንድ ተሰናባች ይኖራል። ሀገር በቀል ጥናትና ምርምሮችን ወደ ልማት በመቀየር ለሕብረተሰብ ጤና ግብዓት መዋል ይገባል ላሉ የጤና ሚኒስትር ዴታ ፍሬዎት አበበ አርማወር ሃንሰን የምርምር ኢንስቲትዩት የላቀ የጤና ምርምርና ልማት ለተሻለ ጤና በሚል መሪ ሀሳብ የውይይት መድረክ እያካሄደ ነው። ሚኒስትር ዴቷ በመድረኩ እንዳሉት አህሪ በ55 ዓመታት ሳይንሳዊ ጉዞ ውስጥ ከምርምር ባለፈ የልማት ስራዎች ላይ ትኩረት አድርጎ ሲሰራ ቆይቷል። ይህን ተግባር አጠናክሮ ለማስቀጠልና የተሰሩ ምርምሮችን ወደ ህዝብ ለማውረድ በትብብር መስራት እንደሚያስፈልግ ወቁ ብለዋል።